አሳዛኝ መረጃ የደረሰን የወንጌል አርበኛ እማማ ዛናቄ ዛሜ የቀብር ስነ ስርዓታቸው ተፈጸመ። በጋሞዞን ጨንቻና አካባቢ ወንጌልን ለትውልድ በማዳረስ አንቶታን ያተረፉት እማማ ዛናቄ ዛሜ በተወለዱበት በዶኮ መሾ ዮይራ የአጭኔ ሁለገብ ስቴዲየም በመንፈሳዊ ስነ ስርዓት የሽኝት ስነ ስርዓታቸው ከተካሄደ በኋላ የቀብር ስነ ስርዓት ተፈጽሟል። እጅግ አሳዛኝ እኚህ ሴትዮ ብዙ ውጣ ውረዶችንና ተጽዕኖን ተቋቁሞ ለአካባቢው ወንጌል በማዳረስ ረገድ ትልቅ ድርሻ የነበራቸው የነበራቸውና በጣም የጋሞ ሕዝብ የወንጌል አርበኛ በማለትም ስያሜ ሰጥቷቸዋል። እኚህ ሴት ከፍተኛ ውጣውረድን ለአገልግሎት የከፈሉት መስዋዕትነት ትልቅ እንደሆነ ጨምረም ታሪካቸው ያስረዳል። በርካቶቹ በጋሞ ምድር ለወንጌል መስዋዕትነት እንደከፈሉ ታሪካቸው ያስረዳል። በርካቶች ብዙ ውጣውረድ ለወንጌል እንደከፈሉ ጭምር የወጡት መረጃዎች ያሳያሉ። እኚህ ታዲያ ይምርጥ የወንጌል አርበኞች መካከል አንዱ እንደሆኑ የወጡት መረጃዎችን በማስመልከትም ነው ለናንተ የዘናላቸው መጣ ነው። ነፍስ ይማር